ቤተሰብ እንዴት ናችሁ ሰላም ናችሁ እኔ እኔ ያለሁት እግዚአብሔር ይመስገን እናንተስ እንዴት ናችሁ የበረታችሁ ነው እኔ ያለሁት እግዚአብሔር ይመስገን ባላችሁበት ሰላማችሁ ብዝት ይበል ዛሬ ተመልካቾቼ እስኪ በደንብ የሚገርም ፕራንክ ልጀምር እችላለሁ ያው እንደምታውቁ ተመልካቾቼ ለጊዜው ለየብቻ ስለሆነ እሷ ቆቦ ስለሆነች እስከምትመጣ ድረስ እዚያ ያለውን ሁኔታ ጨርሳ በስልክ ነው ፕራንክ የምንሰራላችሁ ዛሬ እስኪ አስቤ ተጨንቄ ተጠብቤ ያዘጋጀሁት ፕራንክ አለ

እስከ መጨረሻው ድረስ እንደምትከታተሉ ተስፋ አድርጋለሁ ለዚህ ቪዲዮ አዲስ የሆናችሁ ሰዎች ሰብስክራይብ ሸር ኮሜንት ማድረጋቸውን እንዳትረሱ በጣም ወዳቸዋለሁ ዛሬ እንግዲህ ተመልካቾቼ የሆነ ፕሮግራም ላይ ተጠርቼ ከሄድኩ በኋላ ጥንብዝ ብዬ ሰክሬ ምናምን በሰከረ ሙድ ነው የማወራ ተመልካቾቼ ፕሮግራሙ ላይ ሂጄ በቃ እዛ በልቼ ጠጥቼ ምናምን ግን ራሴን ስቼ ምናምን

ጥንብዝ ብስ ብዬ ነው ፕራንክ ማረጋት፣ ምን አይነት ስሜት ሊሰማት እንደሚችል ተመልካቾቼ አብረን እናያለን ወደ ቪዲዮ

እና ምንድን ነው የምትይው? ማማን ይዘሽ ካልመጣሽ ዛሬ ማለት ነው ዛሬ ማማን ይዘሽ ካልመጣሽ እኔና አንቺ መቼም መቼም ቢሆን ማለት ነው

ማማይ ፍቅር ፍቅር፣ ወድሻለሁ ወድሻለሁ። ዛሬ ጥንብዝ ብዬሽ ነው። ዛሬውም እንደሰከረም ግን ካየሽኝ ማለት ነው እንደሰከረም ካየሽኝ ሙች አሉ

ለ- ልጅን አሳይም፣ ልጅን ልጅን ዛሬውንም ሙች አለው። የመጨረሻ አማርኛ ላስተምርሽ ዛሬ ማለት ነው።

የሆነ ፕሮግራም ነበር የሄድኩበት፣ በዛው አድሬ ነው። አሁን እዛ እየጠጣሁ ውዬ መጥቼ አሁን አቤት አረፍ ብዬ ነው የምደውልልሽ የኔ ፍቅር እና ልጄን ግን ታሳይኛለሽ።

እ እኔ አሁን ታጥቻለሁ። እኛ አልኩሽ እንጂ ሰከር ኩኝ አለኩሽ። የሚይዝ የያዝሽ ምንድን ነው? አፍ የተያዘው ምንድን ነው? ምን ምን ምን ወንድ ልጅ ወንድ ልጅ ካልጠጣ?

ካልሆነ እንዳባቱ የሚብለዋት ታውቂው። አንቺ ያመሻል ምን ፕሮግራም ነበረኝ። ስጠጣ ውዬ ስጠጣ ድሬ

አሁን መጣው የኔ ፍቅር ነው። እኔ ልጅ ናፍቀኛለች። ወንድ ልጅ እኮ ነኝ። ምን ሆነሽ ነው?

ሰው ካልሰከረኩ፣ ሰው መጠጣት አለበት። እኔ አሁን ጠጣሁ እንጂ ሰከርኩ ነው። ግድ ግድ ግድ ግድ ግድ ሰከር ነው። እኔ ውጭ ናገርኩ የማልቀርበት

ማልቀርበት ፕሮግራም ነበረ። ሄድኩኝ። እኔ የምሰክረው መብቴ አይደለም እንዴ? መብቴ ነው እና በእኔ ሰውነት ማን ነው የሚያዘው? ነው ፍቅር?

ሰው ብቻውን ይሆን ዘንድ መልካም አይደለም። ትንሽ ጠጅ ወስድ ያድርግ ይላል መጽሐፉ መጽሐፉ

ሰው ሐዘኑን ትካዜውን ይረሳ ዘንድ ትንሽ ይቅመስ ይላል። እኔ ቀመስኩኝ እንጂ አልሰከርኩም። ቀመስኩኝ ቀመስኩኝ እንጂ አልጠጣሁም። መማዬ መማዬ በጣም ነው የናፈቅሽኝ

እሺ ሰው ጋር አትገናኝ ነው? ፕሮግራም ላይ አትገኝ ነው ይሄ። ስር ቤት ሰውነታችን አልኮል ይፈልጋል። አንቺ ሐኪም አይደለሽም። እንዲህ ሕክምና ላይ አይደለም እንዲህ የምትሰሪውነት ነው። እሺ አልኮል ሰው

ፕራንክ ነው። አንዴ አገኘሁሽ። የሚገርም ነው የምር። ተገርተሻል አንቺ በትክክል የሰከረ ድምጽ ይመስላል።

ትችላለች በጣም ፈን እንዳደረጋቸው እርግጠኛ። ተመልካቾቼ በጣም ወዳችኋለሁ። አዲስ የሆናችሁ ሰዎች ሰብስክራይብ የማድረግ አትርሱ። ዳግም በሌላ ፕራንክ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። በጣም ወዳችኋለሁ። ቻው።